አይ እንዴት ናቸው የቻናል ቤተሰቦች፣ በዛሬ ቆይታችን ትኩሳት ቤት ውስጥ ትሪት ይደረጋሉ የሚሉትንና ምልክቶችስ ምንድናቸው የሚሉትን ነገሮች ከምንድን ነው የሚከሰቱት የሚሉትን ነገር ከብዙ በጥቂቱ ይዤላቸው መጥቻለሁ። እንደተለመደው ይህንን ቪዲዮ ላይክ እና ሼር ሳብስክራይብ በማድረግ ጀምሩ ጋር ወደ ዛሬ ቪዲዮ እገባለሁ። ምልክቶቹ ትኩሳት ምንድናቸው? ትኩሳት ያለው ግንባር የሚያምር ጡንቻዎች ላይ ናቸው። እንግዲህ ብዙ ጊዜ እዚህ ላይ የማተኮስ ባህሪ ሙቀት የመፍጠር ትንሽ ርብሽ የማድረግ ስሜት ያለው ነው። የድካም ስሜት የመዛል ስሜት ነው። ስሜት የምግብ ፍላጎት ማጣትን የሰውነቷ መጠናችን መቀነስ፣ ይህ ደግሞ ከምን ይመጣል የሚሉት ነገሮች ደግሞ ከብዙ ጥቂቱ እያየን እናያለን። እንግዲህ ምልክቶቹ እነዚህ ናቸው፣ አቅም ማነስ፣ ድካም፣ የፈሳሽ መቀነስ ምልክቶች ናቸው። እነዚህን ነገሮች እንዴት ማስተካከል እንችላለን የሚሉትን ነገሮች እናያለን። የቤት ውስጥ ህክምናዎች እንግዲህ አራት ናቸው። አንደኛው ነጭ ሽንኩርት አንድ ፍሬ ነጭ ሽንኩርት ሰንጥቆ አንድ ኩባያ ውስጥ ጨምሮ አስር ደቂቃ ጠብቆ አጥልሎ በቀን ሁለት ጊዜ መጠቀም እነዚህን በማድረግ ትኩሳትን መፍትሄ ወይም ደግሞ ማስታገስ እንዲቀንስ እንድናደርግ ይመከራል ሁለተኛ በሶብላ በሶብላ አንድ የሻይ ማንኪያ የበሶብላ ቅጠል ጭማቂ የዝንጅብል ጭማቂ የሎሚ ጭማቂ መጠቀም አንድ ላይ በማር ላይ አድርጎ ደባልቆ በቀን ከሁለት እስከ ሶስት መጠቀም ይችላል በእርግጥ አሁን ከምነግራችሁ ውስጥ አንዱ መጠቀም ይችላላችሁ ሁሉም ግብዓት ላይኖር ይችላል ሶስተኛው ነገር አፕል አፕል ሳይደር ቪኒገር የሚባል ደግሞ በአንድ ብርጭቆ ውሃ ውስጥ አንድ የሻይ ማንኪያ ማር ሁለት የሻይ ማንኪያ ማር አፕል አድርጎ ሲደር ቪና ገር የሚባለውን አንድ ላይ ደባልቆ በቀን ከሁለት እስከ ሶስት በመጠቀም የትኩሳት ህመምን ማስታገስ ወይም ደግሞ መፍታት ይቻላል። ሌላኛው ነገር ሚንት አንድ የሻይ ሜንት ቅጠል አስር ደቂቃ አቆይቱ ቦቅ ባለ ውሃ አንድ ኩባያ ውስጥ አድርጎ ዘብዝፎ ማር ጨምሮ አጥልሎ መጠጣት በቀን ከሶስት እስከ አራት እንደዚህ እየሰሩ መጠጣት ለተሻለ ለውጥ ሊረዳ ይችላል። ሌላኛው ነገር ደግሞ ስድስተኛው ነገር በቂ ፈሳሽ ወስዶ በቂ እረፍት ማድረግ። በቂ እረፍት ማድረግ ማለት ከማንኛውም ሥራ እረፍት ማድረግ ሲያምን ማለት ነው። ይህንን የምናደርግ ከሆነ ቶሎ ለመዳን ጥራት እናደርጋለን። ሌላኛው ደግሞ ብዙ አለመጨነቅ። ትኩሳት የሚመጣብን ከሆነ የምንሰራው ነገር ላይ የምናደርጋቸው ከልክ በላይ የምንወጣጠርባቸው የምንጨናነቃቸው ነገሮች ከአቅማችን በላይ ስለሚሆኑ ትኩሳት ይፈጥሩብናል፣ ልንታመም እንችላለን። ሌላኛው የመጨረሻው ነገር ግን ውሃ መጠጣት ነው። ውሃ መጠጣት ጥሩ ነው። ዝንጅብል መጠቀም ጥሩ ነው። የሻይ ማንኪያ የሎሚ ጭማቂ ሁለት የሻይ ማንኪያ አድርጎ አንድ ላይ በመጠቀም ልዩ እና ደግሞ አንድ ላይ አድርጎ መጠቀም የተሻለ አማራጭ ነው። እንግዲህ ከዚህ ውስጥ ሰባት ነገር ተዘርዝሯል። ግን ውሃ መጠጣቱ የተሻለ ጥሩ ነው። አንዳንድ ነገሮች እንግዲህ ከዚህ ውስጥ ስማቸው የሚገኙት ሱፐርማርኬት ነው። በእርግጥ እዚህ ጋር ያሉት ነገሮች ከብዙ በጥቂቱ መሞከር የሚቻል ነው። አንዳንዶቹ ላይ ይገኙ ይችላሉ። በተቻለ መጠን ደግሞ የሚገኛሉ ተብሎ የሚነዝ እንዲሆን ይገኛሉ። በቃ ይህን ቪዲዮ ሞክሮት የትኩሳት መፍትሄ ይሆናል ብዬ እንግዲህ ይህን ቼክ አድርጌ ያመጣኋቸው ነው። የዛሬ ቪዲዮ ይህንን ይመስላል። አመሰግናለሁ።